ዛሬ ምሽት የካራባ ካፕ አራተኛ ዙር ጨዋታዎች በተለያዩ ስቴዲየሞች ይደረጋሉ። ሁሉም ጨዋታዎች አራት ሰዓት ከአርባ ሲል የሚጀምሩ ይሆናል። አሰልጣኞች ምን አሉ የሚለውን ጉዳይ እንመለከታለን። አርሰናል በኤምሬትስ ከብራይተን ጋር ከሚያደርጉት ጨዋታ በፊት ሚኬል አርቴታ ጋዜጣዊ መግለጫ ሰጥተዋል። ዊሊያም ሳሊባና ጋብርኤል ማርቲኔሊ እንደማይሰለፉ ማሳውቀዋል። ቡካዮሳካ እና ና ዴካን ራይስ ለዛሬው ጨዋታ ዝግጁ ናቸው። ፋቢያን ሆርዝለር በብራይተን ቤት ጥሩ ቡድን ገንብተዋል። ዌልቤክን በደንብ አውቀዋለሁ። በተከታታይ ጨዋታዎች ጎሎችን አስቆጥሯል። ሩጫዎቹ ከባድ ናቸው። ዛሬ ያንን እንደማያደርግ ተስፋ አደርጋለሁ ብለዋል። የካራባ ካፕ ዋንጫን እንፈልገዋለን። የዛሬውን ጨዋታ የግድ ማሸነፍ አለብን። ዶማን የተለየ ተጫዋች ነው። ቤተሰቦቹ ሁሉም የአርሰናል ደጋፊዎች ናቸው። እሱን ማጫወት አለብን። እኛ እድሜውን አንመለከትም ብለዋል። አሁን ላይ በጥሩ ብቃት ላይ እንገኛለን ሲሉም ሚኬል አርቴታ ሀሳባቸውን አጋርቷል። የቼልሲው አሰልጣኝ ኤንዞ ማሬስካ በሙሊኒውክስ ከወልቭስ ጋር ጨዋ ማጥፋታቸውን ያደርጋሉ። ሌያም ዴላፕ ለጨዋታው ዝግጁ ነው። ከሁለት ወራት በኋላ ወደ ሜዳ ስለተመለሰ ዘጠና ደቂቃ አናጫውተውም። ጁዋዎ ፔድሮ በየዓመቱ ሀያ ጎል እንዲያስቆጥር አንጠብቅም። ጁዋዎ የቼልሲ ችግር አይደለም። ፔድሮ ኔቶ ለእኛ በጣም አስፈላጊ ተጫዋቻችን ነው። ባለኝ ስብስብ ደስተኛ ነኝ። መጠበቅ ያሉብን ተጫዋቾች ስላሉ በዛሬው ጨዋታ የተወሰኑ ለውጦችን እናደርጋለን ሲሉ ማሬስካ ገልጸዋል። የሊቨርፑሉ አሰልጣኝ አርነ ስሎት በአንፊልድ ክሪስታል ፓላስን ያስተናግዳሉ። በዛሬው ጨዋታ አ ሳም ቤከር ጀረሚ ፍሪምፖንግ እና ጆቫኒ ሊዮኒ በጉዳት ምክንያት አይሰለፉም። እስሎት በማማር ዳሻቪሊ ወቅታዊ ብቃት ደስተኛ ባለመሆናቸው እንግሊዛዊን ፍሬዴ ውድማንን ሊያሰልፉት ይችላሉ ተብሏል። እስሎት እንደገለጹት ከፓላስ ጋር በሊጉ ተጫውተናል። ጨዋታውን በትኩረት እንመለከተዋለን። የምንጠቀማቸው ተጫዋቾች ከፓላስ ተጫዋቾች በላይ ጥሩ ብቃትን ማሳየት አለባቸው። ኤኬቲኬ ለጨዋታው ዝግጁ ነው። ወደ ቀጣዩ ዙር ማለፍ እንፈልጋለን ሲሉ እስሎት አስተያየታቸውን ሰጥተዋል። የማንቸስተር ሲቲ አሰልጣኝ ፔፕ ላ በዛሬው ዕለት ከሶዋንሲ ጋር ጨዋታቸውን ከማድረጋቸው በፊት አስተያየታቸውን ሰጥተዋል። አብዲኮዲር ኩሳኖቭ የተወሰኑ ደቂቃዎችን መጫወት ይችላል። ኤትኑሪም በተመሳሳይ ዝግጁ ነው። የመጫወት እድል የሚሰጣቸው ተጫዋቾች አሉ። ካይቨል ፊሊፕስ በዛሬው ጨዋታ አይጀምርም፣ ነገር ግን ከቡድኑ ጋር ተጉዟል የሚል ሀሳብ ሰጥተዋል። ሮድሪ ወደ ልምምድ ተመልሷል፣ በቅርቡ ሊጫወት ይችላል በማለትም ተናግረዋል። እኛም እንደ አርሰናል ከቆሙ ኳሶች ተጠቃሚ መሆንና ጎሎችን ማስቆጠር እንፈልጋለን። ከብሬንትፎርድ ጋር ስንጫወት ካዮዴ በሚወረውራቸው የእጁ ኳሶች መከራ ደርሶብናል። ሻንዳይች ቶኒ ፑሊስ የቆሙ ኳሶችን በመጠቀም የሚታወቁ አሰልጣኞች ናቸው። አላርዳይስም በተመሳሳይ ይጠቀሙ ነበር ብሏል። አዲስ ነገር አይደለም፣ በባርሴሎና እያለው በሙኒክም ቆይታዬ አርሰን ቬንገር ስቶክ ሲቲን በተመለከተ የሰጡትን አስተያየት ያስታወሰው ጓርዲዮላ፣ ቬንገር ስቶክን ተችተው ነበር። አሁን ግን በሊጉ ሲከሰት እያየን ነው። ግን ሁሉም በመረጠው መንገድ የመጫወት መብት አለው ሲሉ ፔፕ ጓርዲዮላ አስተያየታቸውን ሰጥተዋል። ኢጎር ቱዶርን ያሰናል የተሰናበቱት ጁቬንቱሶች በእንግሊዝ ባሰለጥን ደስ ይለኛል ብለው ከቀናት በፊት የተናገሩትን ጣሊያናዊውን የአራት ስድስት ዜሮ አሰላለፍ ቀማሪውን ሉቺያኖ ስፓሌቲን በአሰልጣኝነት ለመቅጠር መቃረባቸው ተሰምቷል። ላካዜታ ዴሎ ስፖርት ባወጣው መረጃ መሰረት የጁቬንቱሱ ፕሬዚዳንት ጂያን ሉካ ፌሬሮ አሰልጣኙን ካነጋገሩ በኋላ ከስምምነት ደርሰዋል። ስፓሌቲ በቀጣዮቹ ሰዓታት ወደ ቱሪን በመብረር ጁቬንቱስን በአሰልጣኝነት እንደሚረከቡ ተዘግቧል። የቀድሞ የናፖሊ ሮማ ኢንተር እና የጣሊያን ብሔራዊ ቡድን አሰልጣኝ የነበሩት ስፓሊቲ እስከ 2026 ድረስ በጁቬንቱስ ቤት እንደሚቆዩ እየተነገረ ይገኛል። ምናልባት በጁቬንቱስ ቆይታቸው ስኬታማ ከሆኑ በተለይም ደግሞ ቡድኑን የአውሮፓ ሻምፒየንስ ሊግ ተሳታፊ የሚያደርጉት ከሆነ ኮንትራታቸው እንደሚራዘመላቸውም ተሰምቷል። የላሚን ያማል አባት የሆኑት ሙኒር ናስሮ ከኤልክላሲኮ ጨዋታ በኋላ በኢንስታግራም ገጻቸው ላይ የጻፉት ነገር ብዙዎችን እያነጋገረ ይገኛል። አባት ሙኒር ናስሮ፣ ጥሩ ነገር ገና 18 ዓመቱ ነው፣ ግን ከብዙዎች በአስተሳሰብ ይበልጣል ማለታቸውን ተከትሎ ተቃውሞ እየደረሰባቸው መሆኑን ካዴና ሴር ዘግቧል። በባርሴሎና እንገናኝ የሚል ጽሑፍንም አጋርተዋል። ብዙዎች የያማልን አባት እየተቹ ይገኛል። የቀድሞ የሪያል ማድሪድ ተጫዋችና ረዳት አሰልጣኝ የነበረው ስፔናዊው ፈርናንዶ ሄሮ አባትና ልጅ ምክር ሊሰጣቸው ይገባል። ሽንፈትን በጸጋ መቀበል ጥሩ ነው። ሕክምና የሚያስፈልጋቸው ይመስለኛል። ያማል ጥሩ ተጫዋች ነው፣ ግን ባህሪው የልጅ ነው ሲሉ ሄሮ ገልጸዋል።